ሰላም፣ የአዲስ ፕሮፐርቲስ የዩቱብ ቻናል ተከታታዮቻችን፣ ዛሬ ደግሞ አዲስ አበባ ላይ ምቹ እና ሰፊ ተመራጭ ከሆነው በቦሌ ቡልቡላ ሳይት ተገኝተን ለኪራይ የቀረቡ አማራጮችን ልናስጎበኛችሁ ተገኝተናል። ዛሬ ባሊያ ሶስት መኝታ ቤት ለኪራይ የቀረበ እንዲሁም ሶስተኛ ላይ የሚገኝ ቤት ምን እንደሚመስል ልናስጎበኛችሁ ተገኝተናል። ተከተሉ። እነገባን የምናገኘው መጀመሪያ ላይ ኪችኑን ነው የሚሆነው። ኪችኑ ፉሊ ፈርኒሽድ የሆነ እንዲሁም ኪችን ካብኔት የተገጠመለት ነው። ሰፊ የሚባል አይነት የኪችን አቀማመጥ ያለው በአባሰሳ ላይ የምታገኟቸው ኪችኖች ጠባብ ሊመስሉ ይችላሉ። ይሄ ግን ሰፋ ያለ የኪችን እንዲሁም አቀማመጡ ቆንጆ የሆነ ኪችን ካብኔቶች የተገጠሙለት ከላይም ከታችም እንደምታየው ቆንጆ የሆነ ኪችን ካብኔት ያለው እንዲሁም መስኮቱ ረዘም ብሎ የተሰራ ነፋሻማ ነው። እንዲሁም የተፈጥሮ ብርሃን ያስገባል። ኪችኑ እንደምታዩት ይመስላል። በቂ የሆነ ኪችን ካቢኔት አቀማመጥ ያለው ቁሳቁሶቹ ቆንጆ ተደርገው የተሰሩ ይሄ ኪችኑ ነው። በኪችኑ መጀመሪያ እንደወጣችሁ የምታገኙት ሳሎኑ ነው የሚሆነው። ሳሎኑ ዘመናዊ ከሚባሉ ሳሎን አቀማመጦች ውስጥ ያለው ነው። እንደምታዩት ሰፊ ነው። በደንብ ሰፋ ተደርጎ የተሰራ ነው። በተጨማሪ ቀለም እርጫቸው ወይ ቀለም ሁኔታው እንዲሁም ፊኒሺንጉ እና መብራቶቹ ቆንጆ የሚባሉ አይነት ናቸው። ሰፋ ያለ ቤተሰብ ላላችሁ እንዲሁም የኪራይ አማራጭን መጠቀም ለምትፈልጉ ይሄ አርባ ስልሳ ላይ ከሚገኙ የሳይት አማራጮች ባለ መቶ ሀያ ሁለት ካሬ ነው። ሰፋ ተደርጎ የተሰራ ባለ ሶስት መኝታ ነው። ሳሎኑ ይሄንን ይመስላል። ይሄ ባለ ሶስት መኝታ ቤት እንግዲህ ካሉት የመኝታ ቤት አማራጮች ውስጥ መጀመሪያ ላይ የምታገኟቸው ሁለቱም ክፍሎች ናቸው። የመጀመሪያው ክፍል ይሄንን ይመስላል። ይሄኛው ክፍል ለየት የሚያደርገው በተጨማሪ የባልከኒ አማራጭ ስላለው ነው። እንደምታዩት ሰፊ ነው፣ እንዲሁም ዲዛይኑ ቆንጆ ተደርጎ የተሰራ ነው። በተጨማሪ ደግሞ እንደ ፍላጎታችሁ አጠር ብላ የተሰራች ባልከኒ ያላችሁ ከፈለጋችሁ በታችሁ ለአየር ለመቀበል ብትፈልጉ እንዲሁም ነፋሻማ የሚባል አየር የምታገኝበት ነው ከሚገርም እይታ ጋር። ይሄ የመጀመሪያ መኝታ ቤት ነው። በመቀጠል ደግሞ የምናገኘው ሁለተኛው መኝታ ቤት አማራጭ ነው። ይሄኛውን መኝታ ቤት በተመሳሳይ ከመጀመሪያው መኝታ ቤት ጋር የሚመሳሰል አይነት ሲሚላሪቲ ያላቸው ለኪራይ የቀረበው እንዲሁም ተጨማሪ የሆነ ቁምሳጥን አብሮት አለ። ይሄኛውን መኝታ ቤት ረዘም ካለመስታወት ጋር ነው የሚነዳው። ስለዚህ የበቂ የሆነ የተፈጥሮ መብርሃን ያገኛል ማለት ነው። በመጨረሻ ላይ የማሳያችሁ ለየት ተደርጎ የተሰራውን የማስተር ቤድሩሙን ይሆናል ማለት ነው። ማስተር ቤድሩሙ ተጨማሪ የሆነ ባልከኒ ያለው፣ ስለዚህ በቀኛችሁ በኩል መጀመሪያ የምታገኙት ባልከኒ ነው። ሰፋ ያለ የመኝታ ቤት አቀማመጥ ያለው ማስተር ቤድሩም ነው። በቂ የሆነ ብርሃን ያስገባል፣ እንደምታዩት ጨለም ያለ አይነት አይደለም። ስለዚህ ይሄ ማስተር ቤድሩም ልዩ የሚያደርገው ነገር ደግሞ ከቁምሳጥኑ በስተጀርባ የምናገኘው የሽንት ቤት አሰራር ነው። ይሄ ቁምሳጥኑ አብሮት የሚመጣ እንዳለ ሆኖ ከውስጥ የማስተር ቤድሩም ሽንት ቤት እናገኛለን ማለት ነው። በተመሳሳይ የማስተር ቤድሩም ሽንት ቤት አብሮት የተገጠመ ሻወር ሽንት ቤት እንዲሁም የእጅ መታጠቢያው ቆንጆ የሆነ የሽንት ቤት አቀማመጥ ያለው የተሰራው የመብራትም የውሃ አቅርቦት ያለው የሚከራይ ቤት ውስጥ የሚገኘው ማስተር ቤት ይሆናል። ከማስተር ቤት ደግሞ እንደወጣችሁ የምታገኙት ሌላኛውን ተጨማሪ ሽንት ቤት ይሆናል። ይህም ሽንት ቤት እጅ መታጠቢያ ወጣ ተደርጎ የተሰራ ነው እንደምትመለከቱት። እንዲሁም ሻወርና ሽንት ቤቱ በውስጥ የሚገኝ ይሆናል። ሁለት መኝታ ቤት የሚያካተተ የአርባ ስልሳ ኮንዶሚኒየም ባለሶስት መኝታ መቶ ሀያ ሁለት ካሬ ላይ ያረፈው ቤታችን ይሄንን ይመስላል። ስለዚህ እስካሁን ያስመለከትኳችሁ የአርባ ስልሳ ላይ የሚገኝ ባለ ሶስት መኝታ ቤት ሶስተኛ ፎቅ ላይ የሚገኘው ይሄ ቤት በተለያ ሁለት ካሬ ነው። ለቤተሰብ በጣም አማራጭ ሰፋ ያለ አማራጭ ነው። ልጆች ላላችሁ በተለይ አካባቢው ሴፍ ነው፣ እንዲሁም ምቹ ነው። የመብራት ቦታ መቋረጥ የማይታሰብ ነው። ስለዚህ ይሄንን ቤት ለኪራይ ከፈለጋችሁ እንደ አማራጭ በአርባ ሺህ ብር በወር ለኪራይ ቀርቧል። ማግኘት የምትፈልጉ ሰዎች ከስር ስልክ አለ፣ በዛ ላይ ማግኘት ትችላላችሁ። እንግዲህ በዛሬው ቪዲዮአችንን ያሳየናችሁ በቦሌ ቡልቡላ ለኪራይ የቀረቡ ቤቶችን ነው። ባለ ሶስት መኝታ ቤት አማራጮችን ለቤተሰብ ምቹ የሆኑ እንዲሁም የኪራይ አማራጮችን ከካሪያ አንጻር ልዩነታቸውን አይተናል። እናንተም የቻናላችን ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ በማድረግ የተለያዩ የቤት አማራጮችን ኪራይ፣ ግዢ አማራጮችን እንድታገኙ ቤተሰባችን ሁኑ።